የሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባስ የላትም፣ ካህን የሚባል የላትም። 666 ምናምን የሆነ አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ ያውአለው፣ አውሬ ሆኖ ህዝብ ሲበላ ያውአለው፣ ሀገር ሲበላ ያውአለው። ስድስት አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል?

ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች፣ እንደምናላችሁ፣ እንደምስ ቆያችሁ፣ እንደምናመሻችሁ። እኔ ያለሁ እግዚአብሔር ይመስገን በድጋሚ በአዲስ መረጃ ተመልሼ መጥቻለሁ። በዚህ ቪዲዮ እንግዲህ የምንመለከተው በአርሲ ጉዳይ ብፁዕ አባታችን ብፁዕ አቡነ ይስሐቅ መልእክት አስተላልፈዋል፣ የማስደምጣችሁ ይሆናል። እንግዲህ ዛሬም በአርሲ ወገኖቻችን ኦርቶዶክሳዊ ወንድሞቻችን እየሞቱ ይገኛሉ። ና እባካችሁ ኦርቶዶክሳውያን ድምፅ እንሁን፣ ዝም አንበል ማለት ወዳለሁ። በተጨማሪ አንድ የተዋህዶ ወንድም አባት የለንም ጳጳስ የለንም ሲል የተስተዋለበት ቪዲዮ አለ፣ እጅግ መነጋገሪያ ሆኗል፤ እና በዚህ ጉዳይ መረጃዎችን በቅንነት ለማሳየት እንሞክራለን። በሌላኛው እንግዲህ ሁላችሁም የምታውቁት ፓስተር ቸሬ ጠንካራ መልእክትን አስተላልፈዋል። ይህ የመጀመሪያው ለንጹሐን ድምጽ የሆነ ፓስተር ለንጹሐን ደም የሚጨነቅ ፓስተር ነው። እውነ ተላቸዋለኝ ከነበጋሸውና መሰሎቹ ለየት ያለ ሀገር ወዳድ ፓስተር ነው። ያስተላለፈውን መልእክት እንሰማለን፣ ማስደምጣቸው ይሆናል። ሌላኛው ደግሞ ሁላችንም ኦርቶዶክሳውያን የዘነጋነው አንድ ነገር አለ። ዓለም አቀፍ ኦርቶዶክሳዊ ሚዲያ ዘመቻ ለአርሲ ወገኖቻችን ድምፅ ለመሆን የተዘጋጀ መርሃ ግብር አለና በተቻለ መጠን ይህን ቻሌንጅ እንቀላቀል። ማለት ወዳለውኝ አሁን ቀጥታ ወደ ቪዲዮው እንሄዳለን። እስኪ ከዚህ ቪዲዮ እንጀምርና ያሉትን ቪዲዮዎች እናያለን። በበጋሻውን በኩል ከፍተኛ የሆነ ትችት እያስተናገዱ ይገኛሉ ኦርቶዶክሳውያን። እሱንም ወደ መጨረሻ ማስደምጣች ይሆናል። እስኪ ከዚህ ቪዲዮ እንጀምር። አሁን እየሰማችሁ ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም ካህን የሚባል ያላት ለምን የሚባል ያላት? ስለዚህ ይወዳት ቢኖራት ቢኖራት ቢያንስ ቢያንስ ቢያንስ በዚህ ጉዳይ ወጥተው ሊቃነ ጳጳሳት መግለጫ ይሰጡ ነበር። ይሄንን አሽቃበት አሽቃበት እየጎረና ተጠጣው አላት መተለኝ ካለ እኛ ከቤተክርስቲያን ቦታ ላይ አንሄድም እዚ ቁጭ እንላለን። ለዚህ ጉዳይ ሁላችሁ ማውራት አይጠበቅባችሁ። ምንድን ምትፈልግ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ለምን የሚባል የላትም። ይሄን ቪዲዮ ፖስት ያደረገው አንድ ፕሮቴስታንት ልጅ ነው። ጉዳዩ ምን እንደሆነ በደንብ አስረዳችኋለሁ። ለብዙዎች ግን መዳረስ እንዲችል ቪዲዮውን በደንብ ላይክ እና ኮፒንግ ሪፖስት ያደረጋችሁ ኮሜንት ሴክሽን ላይ ቤተ ክርስቲያን እያላችሁ እየጻፋችሁ እንድታዳምጡኝና ለብዙዎች እንድታጋሩ ጠይቃችኋለሁ። ትናንትና እኔን ጨምሮ በርካታ የቤተ ክርስቲያኒቷ ታላላቅ መምህራንም በዚህ ቪዲዮ ላይ ሪያክት ሲያደርጉ እንደነበረ ተመልክታችኋል። የሚገርመው ግን አንድ ፕሮቴስታንት ነው ይህንን አጀንዳ ከወቅታዊ ጉዳይ ጋር ሰፍቶትኝ የሰጠን ማለት ነው። ግን ይሄ ቪዲዮ የተቀረጸው መቼና የት እንደሆነ ደግሞ ልንገራችሁ። የዛሬ አምስት ዓመት እነዚህ ወጣቶች በቅዱስ እስጢፋኖስ ቤተ ክርስቲያን፣ መስቀል አደባባይ የሚገኘው ማለት ነው፣ ልዩ ጉባኤ የነበራቸው በዛ ዕለት ደግሞ የፕሮቴስታንት ቤተ እምነት እህት ወንድሞቻችንም መስቀል አደባባይ ላይ መርሃ ግብር ነበራ የነበራቸው ይመስለኛል ወደ ቅዱስ እስጢፋኖስ ቤተክርስቲያን እነዚህ ወጣቶች አትገቡም ወደዛ ማለፍ አትችሉም ተብሎ በተከለከሉበት ሰዓትና እንደዚህ አይነት እንቅስቃሴዎች በነበሩበት በዛ ወቅት ላይ የተቀረጸ የዛሬ አምስት ዓመት ቪዲዮ ነው ይህ ቪዲዮ። በዚህ አጋጣሚ ለሁላችሁም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እህት ወንድሞች አንድ ማለት የምፈልገው ነገር መቼም ቢሆን የትም ቢሆን የምንናገራቸው እያንዳንዱ ንግግሮቻችን ስክነትንና ማስተዋል የታከለባቸው ቢሆኑ ጥሩ ነው። ይሄ ቪዲዮ የዛሬ አምስት ዓመትም ቢቀረጽ የተነገረበት ንግግር ልክ አይደለም። ጳጳስ የለንም፣ ካህን የለንም ተብሎ በደፍናው በጅምላው መነገር የለበትም። ምናልባት ድክመት ያለባቸው ጳጳሳት ይኖሩናል፣ አሁንም አሉን፣ አዎ። ግን እነዛን ለይቶ ከድክመታቸው እንዲታረሙ እንዲበረቱ መጸለይ ከተቻለም ደግሞ በልጅነት መንፈስ መጠየቅ እንጂ ጳጳስ የለንም ተብሎ በደንፍላትና ነገ ዋጋ በሚያስከፍል ንግግር መናገር ተገቢ አይደለም። ኢንክሉዲንግ ካህናቱም ላይ ማለት ነው እና እንደዚህ አይነት መልእክቶችን ቢያንስ ስንናገራቸው ስክነትን በተላበሰና ልጅነታችንን ባረሳ የአባትነትና የክህነት ስልጣናቸውን ደግሞ ባልተዳፈረ መሆን አለበት። ኦኬ። ቪዲዮ እንግዲህ እንዳያችሁት ሰሞኑን በኦርቶዶክሳውያን ዘንድ ቅሬታ የፈጠረ ቪዲዮ ነው። አንዳንድ ኦርቶዶክሳውያንም ተቀብለውታል። ያም ሆነ ግን እኛ ኦርቶዶክሳውያን እያንዳንዱ ነገር በማስተዋል እናድርግ በማስተዋል እንስራ በማስተዋል እንናገር ማለት ወዳለው መምህራችን ያለውን ሀሳብ ኔ የሚጋረዋለውኝ እንደ አንድ ኦርቶዶክሳዊ አባት የለንም፣ ካህን የለንም፣ ጳጳስ የለንም ልንል አይገባም ብዬ አስባለሁ። ብዙ ጳጳሳት አሉ፣ ስማቸውም መጥራት ባይጠበቅብንም ማለት ነው። ለምሳሌ እንደ አቡነ ይስሐቅ ያሉ አባት አሉ። በጣም ብዙ ኦርቶዶክሳዊ ሊቀ ጳጳስ አሉ ለቤተ ክርስቲያናቸው እጅግ ተግተው ቀን ከሌሊት የሚሰሩ እንዳሉንም ጭምር መርሳት የለብንም። ለምሳሌ በካህናትን በኩል ስንመጣ ካህናት ናቸው በዚህ ሰዓት ሰማዕትነትን እየተቀበሉ ያሉ። ስለዚህ እነኝህን ሰማዕታት እነኝህንም ካህናት መርሳት የለብንም። በጣም ብዙ ኦርቶዶክሳዊ ሊቃውንት ለቤተክርስቲያናቸው ቀን ከሌሊት የሚያገለግሉ የሚታትሩ፣ ለምእመኑ የሚጨነቁ አባት እንዳለን አንዘጋ ማለት እወዳለሁ። ትናንትና ልቤ በጣም አዝኗል፣ አልቅሽ አለው በእውነቱ የአራት ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው። ያለ እግዚአብሔር ልጆች አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? የእግዚአብሔር ልጆች። አዎ አይኑን ቁልጭ ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይውላችሁ ተመልከቱ፣ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እጅ ኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው፣ ቀደን እንድናለብስ ነው፣ ቆርሰን እንድናጎርስ ነው፣ ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። እግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛለህ? ኢትዮጵያውያን ይህን ድምፅ የምትሰሙ ለወገኖቻችሁ ድረሱ፣ ድረሱ፣ አልቅሱ፣ እዘኑ። አዎ መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አ እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን። እና በዚህ አይነት ችግር ያሉ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 የብፁ አባታችን ብፁ አቡነ ይስሐቅ በረከታቸው ይደርብን ቃሪዮት ያሰማልን። ስለዚህ እንደዚህ ያሉ እጅግ የምንወዳቸው የቤተክርስቲያናችን ሊቀ ጳጳስ ባሉበት በጅምላ ጳጳስ የለንም ካህን የለንም ልንል አይገባም ብዬ አስባለሁ፣ እንደ አንድ ኦርቶዶክሳዊ ማለት ነው። አሁንም ሁላችሁም ኦርቶዶክሳዊያን ፍትህ ለአርሲ ኦርቶዶክሳዊ ያለንል ይገባል። ወደ ወንድሞቻችን ድምፅ ወስዳቸዋለሁ። ቮይስ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ ፕሪ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ የአርሲ ወገኖቻችን ደም በከንቱ ፈሶ መቅረት የለበትም። በቃ ሊባል ይገባዋል። እንደ አንድ ሰሞን አጀንዳ ብቻ ታይቶ የሚታለፍ ነገር በፍጹም አይደለም። ይህ ሳምንት ዓለም አቀፍ ጥሪን የምናሰማበትና ሞታችን ይብቃ፣ በገዛ ሀገራችን ላይ መጨፍጨፍ በቃ የምንልበት ሳምንት ነው። ይህንንም ተጽዕኖ ከፍ አድርገን ለመጓዝ እንዲቻል የተለያዩ አጫጭር መልእክቶችን በእንግሊዝኛ ቋንቋ ማለት ነው ለተለያዩ ዓለም አቀፍ ሚዲያዎች፣ እንዲሁም የሰብአዊ መብት ተሟጋችና መንግስታት የምናደርስበት ይሆናል። በተለያዩ የሚዲያ አውታሮች ማለት ነው። ስለዚህ ሁላችንም ከትንሹ ከበስተላይ ላይ የተቀመጠውን ነጋሪት ሁላችንም ፕሮፋይል ፒክቸር ከመቀየር አንስቶ በትዊተር በፌስቡክ፣ በኢንስታግራም፣ በቲክቶክ፣ በዩቲዩብ በሁሉም የሚዲያ አውታሮች ሁሉ በቃን እንላለን። ስለዚህ ለዚህ ጥሪ ሁላችን በጋራ እንድንሰለፍ መልእክታችንን ለማስተላለፍ እንወዳለን። ኦርቶዶክሳዊ የሚዲያ ባለቤቶች እንዲሁም ኦርቶዶክሳውያን ሁላችሁም ከጥቅምት 24 እስከ ጥቅምት 27 የሚደረገው ቻሌንጅ ላይ ሁላችሁም እንድትቀላቀሉ በአራቱም አቅጣጫ ስለሚሞቱ ኦርቶዶክሳውያን በተለይም በአርሲ ክልል፣ በኦሮሚያ ክልል በሃይማኖታቸው ስለማህተባቸው አንገታቸው ስለሚቆረጥ ኦርቶዶክሳውያን ቆዳቸው እንደ በግ ስለሚገፈፍ የጅብ እራት ስለሆኑ ኦርቶዶክሳውያን ድምፅ እንሆናለን። ሁላችሁም ፕሮፋይላችሁን በመቀየር ባላችሁ ሶሻል ሚዲያ ሁሉ ከኢሞ እስከ ፌስቡክ፣ ቲክቶክ ሁሉም ላይ ፕሮፋይል በመቀየር ቤታችሁን ከፍታችሁ ጌም የምትጫወቱ የተለያየ ነገር የምታደርጉ ሁላ ነገራችሁ ሁላ ለሶስት ቀን ኦርቶዶክሳውያኑ ላይ ለሚሞቱት ድምፅ መሆን እንድታደርጉ በልውል እግዚአብሔር ስም እናሳስባቸዋለን አልሰማንም አላየንም እንዳትሉ ይሄንን ቪዲዮ ሼር አድርጉት የቱን ፕሮፋይል እንደምናደርግ ደግሞ የምናሳውቃችሁ ይሆናል ከነገ ጀምሮ ሁላችንም ፕሮፋይላችንን በመቀየር የሀዘን መግለጫችን የሻማ ማብራት ፕሮግራም ድምፅ መሆናችንን እንቀጥላለን ስድስት ስልሳ ስድስት ምናምን የሆነ አውሬ እየጠበቃችሁ ከሆነ ተሳስታችኋል እኔ ስድስት ስልሳ ስድስት የሚባለውን አውሬ እያየሁት ነው። ህፃን ሲበላ ያዋለሁ አውሬ ሆኖ ህዝብ ሲበላ ያዋለሁ፣ ሀገር ሲበላ ያዋለሁ። ስድስት አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል? ከዚህ በኋላ ቢመጣ እያየ ነው፣ እያየ ነው፣ እያየ ነው። እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል። በነገ ሁረት ጥቅምት 24 ቀን 2018 ዓ ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በዓለም ላይ ያሉ ኦርቶዶክሳውያን በግፍ መገደል፣ በግፍ መሳደድ ይብቃ የሚል ፕሮግራም ከነገው ጀምሮ ይጀምራል። ታዲያ ኦርቶዶክሳውያን በዓለም ላይ ያላችሁ በሙሉ በሶሻል ሚዲያ ይህንን መረጃ ፕሮፋይል በማድረግና በተለይ በአሩሲ በጎጃም ምድር መራዊ ላይ የተሰዉ የቆሎ ተማሪዎች በወሎ የተሰዉ ወንድሞችና እህቶቻችን ስለ ኦርቶዶክስ ተዋሕዶ ሲሉም ሕይወታቸውን ላጡ አባቶችና እህቶቻችን በነገ ሁለት ጀምሮ የሚዲያ ዘመቻ ይጀምራል። ስለዚህ ኦርቶዶክስ የሆነ በሙሉ ይህንን መረጃ ሼር በማድረግ ኮፒ ሊንክ በማድረግ ዓለም አቀፋዊ ተጽዕኖችን ለመፍጠር እና ድምፃችን ዓለም አቀፍ ሆኖም እንዲሰማ ጥሪ እናስተላልፋለን። ይህን አስመልክቶ እንግዲህ ይህን አስመልክቶ በዓለም አቀፍ ደረጃ ይህ መረጃ የሰራጭ ኦርቶዶክሳውያን ሼር ማድረጋቸውን አትርሱ። በተለይ በነገሮች የሚዘጋጀው በተለያዩ የፌስቡክ ቴሌግራም፣ ቲክቶክ ቻሊንጅ ወይም ፕላትፎርሞችን የሚጠቀሙ እህቶችና ወንድሞች ፈጣሪዎች ፈጣሪዎች ኦርቶዶክሳዊ ጊዜ ይህን ነገር ልንቃወም ይገባል ብያስባለኝ። አሁን ቀጥታ ወስዳችሁ ወደ በጋሻው ወደ ሳይ እንሄዳለን። በጋሻው እንግዲህ ሁላችሁም እንደሰማችሁ እጅግ አጸያፊ ንግግር እየተናገረ ይገኛልና በአሁኑ ሰዓት በጣም ብዙ ኦርቶዶክሳውያንን አስቀይሟል፣ አስቆጥቷል። በጋሻውንም ለናወግዘው ይገባል። ከዚህ ድርጊቱ ለአንዴና ለመጨረሻ ጊዜ እንዲቀጠም ማድረግ አለብን። ወደ ወንድሞቻችን ድምጽ ወስዳችኋለሁ። ስለ በጉ ጋሾ የሰሩትን ቪዲዮ ባና ስደርገውታል። በሰላ ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶቼ ድሮ ምን አርገው ነው? ሁሌ አድርጉት። ተዋህዶ የተባልክ ማህበረሰብ፣ የተጀመረው ነገር ቀላል አይደለም። ትንሹ ነው 70 80 ሚሊዮኑ ማህበረሰብ ደብቀውና ጠልሽተው በየብሮድካስቱና በየሚዲያው አንቋሸው ለዓለም ለምዕራባውያን ጌቶቻቸው ሲያስደስቱ በቁጥር ብዙ ነን እያልክ ስትታረድ ብቻ እየወጣ የምታላዝን መርዝ የበላው የምትመሰል መሰል ክርስቲያን ራስን አውጣ። እኔ ገብረ ኢየሱስ አንደበቴ ልሳኔን ከፍቼ ስለ እናቱ ስለ ቅዱስ ድንግል ማርያም አማላጀትና ስለ ልጁ ፈራጅነት እመሰክራለሁ። የእኛ አባቶች ያረጉትን ልንገረህ። ትላንት አባቶች ምን አድርገው ነው ላልክ እንደ ላሊበላ ሰባት ስምንት ወደ ታች ቆፍረው ኪነ ሕንፃን እንዳጸኑት መጽሐፈ ሄኖክን ከጠላት ከእንዳንት አይነት ዲያብሎስ በራእይ ስላዩት ከአባት ፈርዖንና ሉሲፈር ጋር ውነ ኦርቶዶክስ ልትፈታተናትና ምን ያህል ጥልቀት እንደምትሄድ ያወቁ አባቶች መጻፍ ኖክን ብራና ፍቀው ድንጋይ አድቀው ድንጋ እንደ ሉክ እንደ ደፍተር መልክ አስይዘው ሰፍተው ከድንጋ ጋር ድንጋን መጻፍ ቀብረዋል። ከብረት ጋር ብረት መጻፍ ቀብረዋል። ከእንጨት ላይ እንጨት ደብቀዋል። የክርስቶስን ግማዴ መስቀል አፈር ድንጋን የሚያበሰብሰውን መስቀሉ እንዳይበላ በጥበብ በኪነ ጥበብ ከእንዳንተ አይነት አውሬ ከአንተ አይነት አባቶች ከሉሲፈርና ከሳጥናኤል ታቦተ ጽዮን እንደብቀዋል። የኛ የእኛ አባቶች አረጉ። የናንተ የእናንተ አባቶች ምን ሥራ አረጉ? ያንተን አያት እንደውም ልንገር፣ የወዲት ጉዲትን ጥበቧን ተጠቅማ ያን ኃይል ይዛ ልታረግስና ልታዋርድ የመጠችውን ቤተ መቅደስንና በክርስቶስ ደም የጸነችውን እነ ሐዋርያው ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ያጸኗትን ኦርቶዶክስ አረግሳለሁና አፈልሳለሁ ብላ ስትመጣ ተንኮታኩታ ተዋርዳን የተመለሰች እና እነግርሃለሁ በጋሸው በግ ጋሸው አንተ የወና ታላቅ ሊሉ እዩ ጩፋ ትዝተው ሳሙኤል ከእናት ወድ ወጣችሁ እንደ ክብሪት፣ እናታችሁም ብትረግጡ እናንተ አንድ ጉራሽ ምስር አሳሾች የናጡት ነካሾች ምንም አታመጡም። ተጽፎ የተሰጠን አንብበ ስለወረድክ እኔ ገብረ ኢየሱስ አንድ የለም ሀያ ሰላሳ ጊዜ ባን ብታስደርገው ሪፖርት ብታስደርግ ምን አይነት ክርስቲያናውን እንደማስነሳበት አያለ እኔ የማስነሳ እንዳንተ አመፃንና ጸብል ለመጥራት ሲሆን በዘንዶ አፍህ የጠራኸውን ደምና የሞቱትን ቤተሰቦች ቅስም ስትሰብር እኔ ደግሞ በወራዳ አንደበት ቅዱስ መንፈስን ጋብዤ እባክን ድምፁ ነይ ብዬ እንዳንተ አይነቱን ወራዳ ለማንኮታኮትና ቦታውን እንዲያቃረጋሉ ወንድማችሁ ገብረየውስ ነኝ። ኮፒ ሊንክ ሸር አድርጉት። አንተ ደግሞ አለሁ የቤት ስልክ ነህ። ስም የለህም። እስክሪን ሴቨር የለህም። ማንም የደወለብና ጽፎ የሰጠን የምታነብ የእኔ አንደበት እንዳንተ ተጽፎ የተሰጠ አይደለም። ወራዳም በሆን ክርስቶስ በእኔ ይናገርብኛል። ቅዱስ መንፈስ በእኔ ያርብኛል። ለዛ ነው ሳላጓድል ቅድሜ የወሮት እንደግሜ የምነገር አንድ ጊዜ አይደለም አንድ ሺህ ጊዜ በአንድ የምታስደርገው የተዋህዶ ሕዝብ፣ ሰላም የሚፈልግ ሙስሊም ማህበረሰብ፣ እንዲሁም ከአንተ ጎራ ሆኖ ፕሮቴስታንት ንፁዓን የሆኑ ሰዎች ይህንን ነገር ኮፒ ሊንክ ሸር በማድረግ ድምፅ ይሆናሉ የምነገር። ልዩነትን ሰብከ ቁምጣ አለብሰ እንደ ድሮ ከድሮ ስርዓት ባለሥልጣን ልጆች ጋር ጧፍና ሻማ ሽጨ በታይላንድ በባንኮክ ያመልጣለሁ እንዳትል። ጉዳዩ ኢንቴሊጀንስ ይሆናል፣ ጉዳዩ ሜትሮፖል ይሆናል፣ ጉዳዩ ዓለም አቀፍ ይሆናል። የኢትዮጵያ ህዝብ እንዳሸዋ ነው፣ ያልተፈተነበት የለም። ዛፍ ከሌለበት ሳራ በርሃ የሚኖር ክርስቲያን አለ። ብዙ ባትዳፈርን፣ ብዙ መስመር ባትለቅ፣ ብዙ ፓስፖርትና ቁምጣ ባታዘጋጅ ጥሩ ነው። ኢትዮጵያውያን የሌለበት መንፈስ ቅዱስ አየር የሌለበት ዓለም የለምና፣ መልካም ቀን ተመኘው። ገብረ ኢየሱስ ነኝ እመለሳለሁ። እመላለሳለሁ። ባን ስለሚያስደርጉት ሪፖርት ስለሚያስደርጉ አንዳንድ ጊዜ ኮፒ ሊንክ ሼር አድርጉት። ከአንገትም ማተብ ነው። አለዛ ታረርኩ እያልክ ሁሌ መርዝ እንደበላ ውሻ አላዝናለሁ ካልክ ራስንቻል። እኔ ገብረ ኢየሱስ ነኝ የምጠቃበት እንጂ የምጠቀምበት ፔጅ የለም። መልካም። በጋሻው ደሳለኝ በዚህ ልክ ይወርዳል ብዬ አስቤ አላውቅም። በእርግጥ አለማሰቤ ነው በጣም የሚያናድደው ምክንያቱ ካሴት ተቃጠለ ብሎ ሰው የሚገል እግዚአብሔር እንዳለ አላውቅም ነበረ። ካሴቱ ሻሸመን ላይ ነው የተቃጠለው። ፈርዷል እግዚአብሔር ይላልን? አንድ የአጭበርባሪ ሰው ካሴት ተቃጥሎ ክቡር የሆነውን የእጆቹን ፍጥረት የሚያጠፋ እግዚአብሔር እንዳለ በፍጹም አላውቅም ነበረ። እስኪ ሰምተነው እንመለስ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነ እንዴ! አንተ ምን አድርገ ነው ባለማህተሞች የታረዱት? አንተ ምን አድርገ ነው ቄሱ የታረደው? አንተ ምን አድርገ ነው የምር? ደም ያንቀለቅላል ሲባል ሰምቼ ያለው ለካ እውነት ነው። በእጆችህ የጠፉ ሰዎች ደም ሲያቃዥህ ይኖራል። ፍርዱን ደግሞ በምድር ያለ ፈራጅ ንጉሥ ለፍርዱ እጁን ሲያነሳ ማረፊያ አንተ ትሆናለህ። እስከዛ ግን የግባይ ለመዳን ያለም ግልባጭ ለምድሩ ንጉሥ እንላለን። ኦርቶዶክሳውያን ከአራጆቻችን ጋር ነው ተሰልፈን ያለ ነው። ልብ በሉ፣ ይመዝገብ ይቀመጥ።